ከተለያዩ ወንዶች ጋር ልክ ያልሆኑ የፍቅር ግንኙነት ውስጥ ገብቼ ነበር። መቼም ቢሆን በድንግልና ያገባሁት ባሌን ገላ ለሌላ አሳልፌ እሰጣለሁ ብዬ አስቤ አላውቅም ትላለች። የእርስዋ ሕይወት መንገዱ ረጅም ነው፣ ተቃርኖውም ብዙ በመኖር ጉዞዋ ውስጥ ከዓለማዊነት ጥግ ተነስታ ወደ መንፈሳዊነት ጥልቅ ስትገባ ታይታለች። የአዝማሪነት ገጿን ከድና ወደ ዘማሪነት አዲስ ምዕራፍ ተሸጋግራለች። ከልጅነት ተነስታ ልጅነት ላይ ደርሳለች። የቀድሞዋ ዘፋኝ፣ የአሁኗ ዘማሪ ዘሪቱ ከበደ ብዙዎች የፍቅራቸውን መጠን ቃል እስካይገልጽላቸው ይወዷታል። የድምጿን ውበት እያወሱ ያደንቋታል። ይሁን እንጂ ከጊዜያት በኋላ ከዚህ ሁሉ አድናቆት በላይ ልቧን በፍቅር ወዳሸነፈው አምላክ መመለሷን አሳውቃለች። ከሙዚቃውም ዓለም ርቃ ቆይታለች። በአንዳንድ መድረኮች ላይ ብቅ ስትል ከመታየት በቀር ከሚዲያው ርቃ የቆየችው ዘሪቱ ከሰሞኑን የህይወት ጉዟዋን የሚያሳይ ከልጅነት እስከ ልጁነት የተሰኘ መጽሐፍ አሳትማ ለአንባቢ እንካቹ ስትል አበርክታለች። ነገር ግን ይህ የኔ ህይወት ገጠመኝና ኑረት ነው፣ ተማሩበት ስትል ያቀረበችው መጽሐፍ ከፍተኛ ውዝግብ ፈጥሮባታል። በተለይም ከብዙ ወንዶች ጋር የፍቅር ግንኙነት እንደነበራት ብሎም ከብዙዎቹ ጋር እንደተኛች የገለጸችበት የህይወቷ ክፍል መነጋገሪያ ሆኗል። በዚህ ገመናን ለመደበቅ በሚሸሸግበት ምድር ከትዳር ውጭ ጸንሳ መውለዷን በመንገር ሚስጥሯን ዘርግፈዋለች። ለመሆኑ የፍቅርና የትዳር ህይወቷን ለህዝብ መንገር ለምን አስፈለጋት? ስለ ቀድሞ ባለቤቷ የተናገረችው አስገራሚ ነገርስ ምንድነው? ለባሌ ሚስት ልሆንለት አልቻልኩም ያስባላትስ ምን ይሆን? ሁሉንም እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ ዘማሪት ዘሪቱ ከበደ ከልጅነት እስከ ልጅነት ስትል በሰየመችው መጽሐፍ ውስጥ ያለ አፍረት የተናዘዘቻቸው ታሪኮች እንዲሁም መነጋገሪያ የሆኑ አስገራሚ የህይወት ክፍሏን ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። የብዙዎች ተወዳጅ ሙዚቀኛ የሆነችው ዘሪቱ ከበደ የተወለደችው የካቲት 12 1976 ሲሆን ትውልድና እድገቷ እዚሁ አዲስ አበባ ከተማ ነው። ባላጭር ጸጉሯ ዘሪቱ አቲድብኝ በሚል አልበሟ ብቅ ብላ ብዙ አድናቆትን የሸመተች ጎበዝ ድምፃዊ ናት። በተለየ ያዘፋፈን ስልት የተከሰተችው ዘሪቱ ድምፃዊ ለመሆኗ መነሻ የምታደርገው አባቷን ነው። በልጅነቷ አባቷ የተለያዩ የውጭ ሙዚቀኞችን ስራ ያዳምጥ እንደነበር በመጥቀስ በዚያ የልጅነት ዕድሜዋ ወደ ጆሮዋ የገቡ እንግሊዘኛ ዘፈኖች ኋላ በወጣት ዕድሜዋ ላይ አቀንቃኝ እንድትሆን እንደመሯትም ትመሰክራለች። እርሷ ሰው ጆሮ ላይ በደረሱ ሙዚቃዎቿ ብቻ ሳይሆን በደራሲነትና በተዋናይነትም ተወዳጅነትን ያተረፈች የጥበብ ሰው ናት። ቀሚስ የለበስኩለት የተሰኘ ፊልምን በደራሲነትና ፕሮዲስ በማድረግ የተመልካች ያበቃች ሲሆን ወጣት በዘጠና ሰባት እና ታዛ የተሰኙ ፊልሞች ላይም በትወና ተሳትፋ ድንቅ ችሎታዋን አስመስክራለች። የመጀመሪያም የመጨረሻም የሆነው የሙዚቃ አልበሟን በ1997 ከለቀቀች በኋላ በቆይታ ውስጥ ከምትለቃቸው ነጠላ ዜማዎች ውጪ አዲስ አልበም ባትሰራም እጅግ ተወዳጅ የሆኑ ሙዚቃዎቿ ግን ዘመን ተሻግረው መደመጥን ቀጥለዋል። ከሚዲያው እይታ ጠፍታ የቆየችው ዘሪቱ አሁን ደግሞ አዲስ የሙዚቃ አልበም ሳይሆን አዲስ ግለ ታሪክ መጽሐፍ ይዛ ተከስታለች። መጽሐፉም ለንባብ እንደበቃ በውስጡ የያዛቸው የዘማሪዋን የቀደመ ህይወት ሚስጥሮች ይፋ ያወጡ ታሪኮችን መነጋገሪያ ሆነዋል። የዘሪቱ የዘፋኝነት ምዕራፍ ተዘግቶ የመንፈሳዊነት አዲስ ምዕራፍ የተከፈተው መቼ እንደሆነ ባይታወቅም ከተወዳጁ የሙዚቃ አቀናባሪ ኤልያስ መልካሞት በኋላ ሙሉ በሙሉ ትኩረቷን ወደ መንፈሳዊ ህይወት በማዞር መንፈሳዊ መዝሙሮችን ማስደመጥ ችላለች በ አ ዓመተ ምሕረትም ሙሉ የዝማሬ አልበም ለቃለች። ይሁን እንጂ የፕሮቴስታንት እምነትን ከተቀላቀለች በኋላ ከእምነቱ ተከታዮች ለገጠሟት ትችት ዘፈን ኃጢአት አይደለም የሚል ምላሽ ሰጥታ እንደነበረም ይታወሳል። ይሁን እንጂ ከጊዜያት በኋላ ሙሉ በሙሉ ሙዚቃን በማቆም ወደ ዝማሬው ተቀላቅላለች። አሁን ደግሞ ከልጅነት እስከ ልጁነት ስትል በሰየመችው መጽሐፍ ከየት ተነስታ የት እንዳለች የሚገልጽ የህይወት ጉዞዋን የሚያስመለክት መጽሐፍ ለአንባቢያን አቅርባለች። በመጽሐፉ ላይም ትዳሯ ለምን ፍቺ እንደተጠናቀቀ ገልጻለች። ለትዳሯ መፍረስ ምክንያት የሆነው እርሷ ከሌላ ሰው ጋር በፍቅር መውደቋ እንደነበርና ይህንንም ለማስቆም ከራሷ ጋር ብዙ እንደታገለች ነገር ግን ሳትችል ቀርታ ለባለቤቷ አቶ ውላቃቸው መንግስቱ ከሌላ ሰው ጋር ፍቅር እንደያዛት እውነታውን በማሳወቋ ትዳሯ ሊፈርስ እንደቻለም ተናግራለች። ዘሪቱ በዚህ መጽሐፍ ላይ አይደለም እንዲህ በአደባባይ ስሙልኝ ሊባሉ ቀርቶ ሰው እንዳይሰማው የሚደበቁ ታሪኮቿን ጭምር እንዲነበርኩ እወቁልኝ ስትል በቃላት አስቡባ አስፍራቸዋለች። ዘሪቱ ወደ ትዳር የገባችው ገና በ21 ዓመቷ ሲሆን ያገባችውም እውቁ እግር ኳስ ተጫዋች መንግስቱ ወርቁ ልጅ የሆነውን ባለቤቷን ላቃቸው መንግስቱ ደግሞ የ23 ዓመት ወጣት ነበረ። በዚህ ለጋድሜያቸው የገቡበት ትዳር ሁለቱም ጋር የነበረው ያለመብሰል ችግር አንጻር እጅግ ከባድ የሆነ ፈተናን እንዲያሳልፉ እንዳደረጋቸውም ገልጻለች። የብስለትና ኃላፊነት ለመቀበል እድሜ ገና ስለነበር ባሌን እጅግ አስቸግሬው ነበር ስትልም ገልጻለች። በ14 የትዳር ቆይታቸው ውስጥ አፍቃሪ እኔ ብቻ ነበርኩ የምትለው ዘሪቱ የባለቤቷን ልብ ያሻከረው ግን ጸባያ እንደሆነ አልሸሸገችም። ሴት ልጅ በራሷ መቆም አለባት የሚለው አባባል ይስበኝ ስለነበረ አሁን ሕይወቴ ላይ የተገለጸው እርሱ ነው። አሁን ልክ ነው ብዬ ባላምንም ለትዳራችን መፍረስ ምክንያት ነው ብዬ ግን አስባለሁ። ባለቤቴ ከኔ ቀድሞ የበሰለ የልጅ አዋቂ ነበር ስትልም ለሆነው ሁሉ ነገር ግን አሁን ላይ ይቅርታ ጠይቃለሁ ብላለች። ከፍቺ በኋላ ስለነበራት ይወት ስትገልጽም ከፍቺ በኋላ ልጆቼን ለብቻዬ ሳሳድግ ብዙ ፈተና ገጥሞኛል ያለች ሲሆን ከተለያዩ ወንዶች ጋር ልክ ያልሆኑ የፍቅር ግንኙነቶች ውስጥ ገብታ እንደነበር የገለጸች ሲሆን በድንግልና ያገባሁት ባሌን ገላ ለሌላ ሰው አሳልፎ መስጠት መቼም ቢሆን ይገጥመኛል ብዬ አስቤ አላውቅም ነበር በማለት በዚህ መጽሐፏ ላይ ገልጻለች። ይሄኛውን ልምዴን ለመተው ወደ ትዳር ዓለም ለመግባት አስቤ ከልጆቼም ጋር ተማክሬ ይሁንታን አግኝቼ ነበረ የምትለው ዘሪቱ በዚህ መሀል ግን አንድ የህይወቷን አቅጣጫ ያስቀየረ ትልቅ ነገር መከሰቱን ተናግራለች። ይህም የህይወቷን አቅጣጫ ያስቀየረው ክስተት ከጋብቻ ውጭ የተፈጠረ እርግዝና ነው። በዚህም ምክንያት ከልጆቿ እንዴት ሆነ የሚል ትልቅ ጥያቄ ቀርቦባት እንደነበር ገልጻለች። የአዲሱ ልጇ አባት ከሀገር ውጭ የሚኖር ግለሰብ ሲሆን እርግዝና ከተከሰተ በኋላ ከባድ የህይወት ውጣውረዶችን እንዳሳለፈች ገልጻለች አራተኛ ልጇን ወልዳ አራስ በነበረችበት ወቅትም ሌላ ከባድ ሀዘን ገጥሟት ነበር ይህም የ17 ዓመት እድሜ ያለው የበኩር ልጇ ሞት ሲሆን በዚህ ከባድ ሀዘን ብዙ የማያልፉ የሚመስሉ ጊዜያቶችን አሳልፋ ከሀዘኗ ተጽናንታለች ማጽናናት የተሰኘ የመዝሙር አልበሟንም አውጥታለች ዘሪቱ እንግዲህ የህይወት ልምዷን ያሳለፈቻቸውን ውጣውረዶችንና ገጠመኞችን ለሌሎች ያስተምራል ብላ በማሰብ ይህንን መጽሐፍ እንደጻፈችው ተናግራለች። ይሁን እንጂ መጽሐፉን ያነበቡ ሰዎች ብዙ እያሉ ይገኛል። አንዳንዶች ይህን ያህል ግልጽ መሆን አያስፈልጋትም ነበር፣ የራስ የሆነና የማይነገር ምስጢር የሚባል ነገር ሊኖር ይገባል ሲሉ ሌሎች ደግሞ የልጅነት ተግባር ስትፈጽም ከኖረችበት ወጥታ አሁን የአምላክ ልጅ እስከ መሆን የደረሰችበትን ሁኔታ በንጽጽር ለማስመልከት አስባ ያደረገችው ነው። ይህ ደግሞ የተነሳችበትን ቦታ በመግለጽ ያለችበትን ከፍታ የሚያጎላ ነው በማለት ይገልጻሉ። ሌሎች ደግሞ ውድቀቷንና ኃጢአቷን በዚህ ደረጃ የግለ ታሪኳ አካል ያደረገችው ለምንድን ነው? ሲሉ በመጠየቅ ስህተቷን በዚህ ደረጃ የመጽሐፉ አስኳል አድርጋ ማቅረቧ ልጇ ራሱ በአደባባይ በወፍራሙ የተጮኸለት ስህተት ውጤ ማስጌጥ አድርጎ እንዳይ አያደርገውም በማለት ሀሳብ ይሰነዝራሉ። ተወዳጇ አርቲስት ዘሪቱ ከበደ በሰሞኑ ባሳተመችው መጽሐፏ ላይ የህይወት ታሪኳን ስትናገር ብዙዎቻችን የማንደፍረውን የጾታዊ ግንኙነት ታሪኳን አብራርታ የጻፈች ሲሆን ከብዙ ወንዶች ጋር አንሶላ መጋፈፏን አስታውቃለች። እንደዚህ አይነት ነገሮች ታቡ በሆኑበት የሚደረግ ግን ደግሞ የማይነገር ተደርጎ በታመነበት ማህበረሰብ ውስጥ በግልጽ ያለፈችበትን መንገድ መናገሯ ለብዙዎች አስተማሪ ነው ይላሉ። አብዛኞቻችን በአደባባይ ጨዋ፣ ግብረ ገብ አስተማሪ፣ በድብቅ ዋል ስለሆንን በቀላሉ እንተች ይሆናል ሲሉም ሀሳባቸውን ያሰፍራሉ። ከዘሪቱ የሚብሱ ብዙዎች የግብረ ገብ አስተማሪዎች መኖራቸው ግን የማይካድ ነው። ዘሪቱ የህይወቷ በዝናዋ የተደበቀ ከባድ ህመም እንደፈጠረባት ነው የተናገረችው። በድርጊቷ ኮርታና ተመጻርቃ ሳይሆን የጻፈችው እኔ በዚህ ውስጥ አልፌ ያለው እናንተ ደግሞ እኔ ካለፍኩበት ተማሩ ስትል ያቀረበችው ሀሳብ ነው ሲሉም ይከራከራሉ። ውድ የአማርያ ቲዩብ ቤተሰቦች እናንተስ ስለ ዘማሪ ዘሪቱ ከልጅነት እስከ ልጅነት መጽሐፍ ምን ትላላችሁ? እውነት ነው በዚህ ደረጃ ገመናን ለህዝብ መግለጥ ተገቢ አይደለም ከሚሉት ወይስ ደግ አደረገች፣ ይህ ለብዙ ሰዎች ትምህርት የሚሆን የህይወቷ ክፍል ነው ከሚሉት ሀሳባችሁን አስተያየት መጻፊያው ላይ አጋሩን። እያለን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብና መሰግናለን። ዳግም በሌሎች ወቅታዊ መሰናዶዎች እስክንገናኝ እያላችሁበት ሰላም ተመኘን።